አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ ሰላም ናችሁ? ሆይ የዛሬው ቪዲዮ ደግሞ የሚሆነው ከዚህ በፊት በበቆሎ ዙሪያ ሰፊ ማብራሪያ ያለው ቪዲዮ ሰርቻለሁ። ዛሬ ደግሞ እንደ ተጨማሪ ደረቅ በቆሎ ማለም የሚሰጠውን ፍቺ እናያለን ማለት ነው። ያ እርጥብ በቆሎን አያካትትም። ደረቅ በቆሎን ካለማችሁ እንደ ተጨማሪ ይሆናል በማለት ተጨማሪ ቪዲዮ አዘጋጅቻለሁ ማለት ነው። እስከ መጨረሻው ድረስ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉ። ሼር አድርጉ፣ ሼር አድርጉ፣ ሼር አድርጉልኝ። በተለይ ወደ ሌላ ሀገራት ለሚኖሩት ሼር ብታደርጉልኝ በጣም ምኞቴ ነው ማለት ነው። በጣም ነው የማመሰግናችሁ። ሼር እያደረጋችሁ ለአረባ ሀገራት፣ ለሌላ ሀገራት ጓደኞች ካሏችሁ፣ ቤተሰቦች ካሏችሁ፣ ለእነሱ ሼር አድርጉልኝ ማለት ነው። ያው አብዛሃኛው ከዚህ በፊትም ተናገር ያለው ከኢትዮጵያ ነው እንዳለ ቪዲዮን የሚመለከቱት። ይሄ ደግሞ ምንም አይነት ጥቅም የለውም ማለት ነው። ምንም በቃ ጥቅም የለውም። ስለዚህ ሼር ማድረጋችሁን ሁሌም አስታውሳችኋለሁ፣ ወደ ሌላ ሀገር ለሚኖሩ ጓደኞቻችሁ ሼር እንድታደርጉ። ላይክ አድርጉ፣ ሰብስክራይብ አድርጉ። ስለምትሰጡኝ መልካም አስተያየት ደግሞ ከልብ አመሰግናለሁ ማለት ነው። አሁን ወደ ህልሙ ልግባ። እሺ፣ በህልሙ ውስጥ ደረቅ በቆሎ ደረቅ ማለት ይሄ ከማሳ ያልመጣው ማለት ነው፣ እሸቱን ሳይሆን ደረቅ የምንገዛው የለም እህል ቤት ውስጥ ሂደን ደረቁን የደረቀውን እንጂ። ከዚህ በፊት የሰራው ቪዲዮ ላይ ግን ማሽላውን፣ ይሄ እርጥቡን ከማሳ ላይ የሚመጣው ከእርሻ ላይ የሚመጣው ስለሱ ነው የፈታሁት፣ የባለፈው የቆየው ቪዲዮ ማለት ነው። ይሄ ግን ደረቁን ደረቅ በቆሎን ነው ስለሱ ነው የምንፈተው ማለት ነው እና በህልም ውስጥ ደረቅ በቆሎን ማንኛውም ሰው ከተመለከተ በድህነትና በችግር እየተሰቃየ መሆኑን የሚያሳይ የምልክት ነው በነገራችን ላይ እኔ ብዙ ጊዜ ነግራችኋለሁ እያነበብኩ ነው የምፈታው ዕልም ፈቺዎች ከፈቱት ላይ አንዳንዶቻችሁ ከራሴ እየመሰላችሁ እንዲህ ብለፊት ያለች ትሉኛላችሁ እኔ ከኔ አይደለም ይሄ በጣም ምሁሮች ከፈቱት ስንት ልደጋግም ብዙ አዋቂዎች ምሁሮች የፈቱት ነው። ስማቸውን ለመጥቀስ የአረበኛ ስም ስለሆነ እኮ ለእንትን ይለኛል ስለሚያቅተኝ ነው። ግዴታ ደግሞ አይደለም ስማቸውን መጥቀስ። ስለዚህ እኔ አይደለሁም ከራሴ። እኔ ሊቭ ላይ ሲሆን በኮመንት ስፈታ ከራሴ ነው የምፈታው። ከዛ በተረፈ ግን ቪዲዮ የሚሰራው ከሚታወቁ ህልም ፈቾች ከፈቱት እያመጣሁ ነው የማነብላችሁ። ማንበብ ብቻ ነው የኔ ስራ ማለት ነው። እንዲህ ብለሻልሽ፣ እንዲህ ብለሻልሽ ይላል አንዳንድ ሰው ኮመንት ላይ እኔ አይደለሁም፣ በቃ እኔ አይደለሁም። ፈቺዎቹ ሌሎች ናቸው። የጠቀማችሁን ትወስዳላችሁ። ትክክል ካልሆነ ደግሞ ለእናንተ ፍቹ ልክ አይደለም ማለት ለሌላ ሰው ልክ አይመጣ ማለት አይደለም። ስለዚህ ህልም እንደ ፈቹ ነው። ለእናንተ ካልሆነ ለሌሎች ይሆናል። እና ከኔ አይደለም በተደጋጋሚ የምናገረው። እንዲህ ብለሻለሽ ትሉኛላችሁ። እኔ አይደለሁም። እና ወደ ህልም ልግባ አሁን። ለመሰላችሁ እዚህ ጋ በችግርና በድህነት ይሰቃያል ደረቅ በቆሎን ያለመ ሰው ብዬ ስል፣ እንግዲህ እናንተ ምንድነው የምትሉት? እንግዲህ ችግር ችግር ታወሪያለሽ። በቆሎ ድህነት አይደለም ሀብት ነው። ይሄ ሁሉም ፈቺዎቹ ይለያያሉ። በነገራችን ላይ ከአንዱ ፈቺ የአንዱ ፈቺ ራሱ ይለያያል። አንዱ የፈታው ሌላ ሌላኛው ጋር ይለያያል ማለት ነው። ስለዚህ ህልሞች ፍቻቸው ይለያያሉ። የተመቻች የሆነላችሁ ነው የምትወስዱት። ሲደርስ ነው ደግሞ ያን ነገር የምታውቁት፣ ወይም አሁን ልክ አለ ወይም ወደፊት ሲደርስ ወይም ደግሞ ያለፈ ከሆነ ነው ህልሙ ትክክል ነው ልትሉ የምትችሉት ካልሆነ ግን በቃ አይደለም ማለት ነው። ሌላ ጊዜ ህልሙ ሲደርስ በራሳችሁ መተርጎም ትችላላችሁ። በህልም ውስጥ ከደረቅ በቆሎ ውስጥ ፍንድሻ ሲሰራ ወይም ፓፕኮን ስሰሩ ማየት በሚቀጥሉት ቀናት በሁኔታችሁ ውስጥ የሚከሰቱትን ለውጦች ያሳያል። እንግዲህ ቀጣዩ ቀን በቆሎን እንደ ፍንድሻ አድርጋችሁ ስታፈነዱት በህልም ከተመለከታችሁ በቀጣዩ ቀን ሁኔታችሁ፣ ኑሯችሁ በሙላ ይቀየራል ማለት ነው። ለውጥ ይኖራል በህይወታችሁ ላይ ማለት ነው። አንድ ህልም አላሚ በተለይ ባለትዳር ሴት ባሏን የበቆሎ ዱቄት እንዲገዛላት ስትጠይቅ ካየች ይሄ ፍቺ ምንድን ነው? በህጋዊ መንገድ ገንዘብ ለማግኘት ጠንክናና በርትታ እንደምትሰራ ያመላክታል። ባለትዳር ሴት የበቆሎ ዱቄት ባሏ ገዝቶ እንዲመጣ ከጠየቀችው የሀላል ገቢ ማስገባት እንደምትወድ ነው። የበቆሎ ኬሻን ወይም ማዳበሪያን በህልም ውስጥ ማየት ማንኛውም ህልም አላሚው ንብረቱን እየጠበቀና ገንዘቡን በአስፈላጊ ጉዳዮች ላይ ለማውጣት እንደሚፈልግ ያመላክታል። ዝም ብሎ ገንዘቡን አያባክንም ማለት ነው። በሚያስፈልጉ ነገሮች ላይ ማውጣት እንደሚወድ ነው። የበቆሎ ኬሻን ወይም ማዳበሪያን በህልማችሁ ከተመለከታችሁ ገንዘብ አታበኩንም፣ መያዝ፣ መሰብሰብ ትፈልጋላችሁ። ያም ደግሞ አግባብ ባለው ነገር ላይ ታወጡታላችሁ። ዝም ብላችሁ አትበትነውም ማለት ነው። በህልም ውስጥ ጥሬ በቆሎን መብላት ጥሬ በቆሎን መልባት መብላት ስትበሉት ካያችሁ ህልም አላሚው በመጪው ህይወት ዘመን ውስጥ የሚያገኛቸውን ስኬትና ብዙ ግቦችን ያመላክታል ማለት ነው። ጥሬ በቆሎ ስትበሉ ሳይበስል ምን ሳይል ጥሬው ስትበሉ ከተመለከታችሁ የምታገኙትን ስኬት ወደ ህይወታቸው የሚመጣውን ግብ ያመላክታል ማለት ነው። በህልም ውስጥ የደረቀ የበቆሎ ፍሬዎችን ከከረጢት ወይም ከማዳበሪያ ስታፈሱ ማለም ህልም አላሚው ብዙ ጠቃሚ እድሎች እንደሚያመልጠውና በቅርብ ጊዜ ውስጥ ደግሞ ባመለጠው እድል እንደሚጸጸት ያመላክታል ማለት ነው። ከማዳበሪያው ላይ ወይም ከኬሻው ላይ ከበቆሎ ሲፈስባችሁ፣ ደረቅ በቆሎ ሲፈስባችሁ ካለማችሁ፣ ያን እናንተ ብዙ እድሎችን ችላ ብላችሁ አሳልፋችኋል። ያም ደግሞ ከተወሰነ ጊዜ በኋላ ይሄን እድል በማሳልፋችሁ ትጸጸታላችሁ ማለት ነው። ፍቺው ይሄ ነው። በህልም ውስጥ የደረቀ የበቆሎ ይቅርታል በህልም ውስጥ በቆሎን በህልም ስትፍቁ ወይም ስትፈለፍሉ ለማለት ነው። ስትፈለፍሉ ወይም ሙዝ ስትልጡ በህልም ካያችሁ ሙዝን ስትልጡ በቆሎን ስትፈለፍሉ አጋጣሚ በህልማችሁ ካያችሁ ይሄ ፍቺ ከችግርና ከድካም በኋላ የምትፈልጉትን ነገር ማሳካት እንደምትችሉ የሚናገር ህልም ነው ማለት ነው። በህልም ውስጥ የበቆሎ መስክ ውስጥ ወይም ደግሞ የበቆሎ ማሳ ውስጥ ስትራመዱ ማለት ይሄ ፍቺ ምንድን ነው? በቅርብ ጊዜ ውስጥ የምታገኙትን ገንዘብና የተትረፈረፈ በረከት ያመላክታል። በበቆሎ ማሳ፣ በበቆሎ መስክ ውስጥ ስትራመዱ ከተመለከታችሁ ማለት ነው። አሁን እስቲ ትዳር የፈታች ሴት ለደረቅ በቆሎ ስታልም የሚሰጠውን ፍቺ እንመልከት። አንዲት ሴት ትዳር የፈታች ሴት በህልም እራሷ ነጭ በቆሎ በቤቷ ውስጥ ነጭ በቆሎ ገዝታ ወደ ቤቷ ስታስገባ ወይም ደግሞ ለራሷ ለቤቷ ነጭ በቆሎ ስትገዛ ካለመች የተፈታች ሴት ማለት ነው። ፍቹ ምንድን ነው? ያሳለፈችውን አሉታዊ መጥፎ ገጠመኞች እንዳሸነፈች እና ለነገ የተሻለ ነገር ለማምጣት እንደምትዘጋጅ የሚያሳይ ማስረጃ ነው ማለት ነው። የበሰለ በቆሎ በህልም ስትበላ ማየት ደግሞ ማንም ሳይረዳት ራሷን ችላ ለሀብት ወይም ለስኬት እንደምትደርስ እራሷ አሸንፋ ኑሯዋን ትልቅ ቦታ ላይ እንደምትደርስ ያመላክታል ማለት ነው። የበሰለ ስትበላ ከተመለከተች ማለት ነው። የበሰለ በቆሎ በህልም ውስጥ መብላት እንዲሁም ደግሞ ጥረቷንም ሊገልጽ ይችላል። ለማናቸውም ለእሷ ብቻ ሳይሆን፣ ለማናቸውም የበሰለ በቆሎ መብላት የምታገኙትን ስኬት ወይም ደግሞ የምደርሱበትን ግብ ያመላክታል። በቤት ውስጥ የበቆሎ ዳቦ እንግዲህ የበቆሎ ዳቦ በቤት ውስጥ ስትጋግሩ ወይም ደግሞ ከበቆሎ የተጋገረ ዳቦ በህልም ካለማችሁ፣ ምንድነው የፍችው? የእናንተ የአላሚዋን ደካማ የገንዘብ ሁኔታ ያመላክታል። ብዙ ገንዘብ የላትም ወይም ደግሞ የተትረፈረፈ ነገር የላትም፣ ደካማ የገንዘብ ሁኔታ እንዳላት ያመላክታል ማለት ነው። የበቆሎ ዳቦ ቤቷ ውስጥ ካለ ማለት ነው። እሺ አንድ ህልም አላሜ እራሷን ከማይታወቅ ሰው የተጠበሰ በቆሎ ስትገዛ፣ ከማታውቀው ሰው የተጠበሰ በቆሎ ስትገዛ በህልም ካየች ይህ የምትመኘውን ትልቅ ነገር ልታሳካ መሆኑን የሚያሳይ ምልክት ነው ማለት ነው። የተጠበሰ በቆሎ በህልማችሁ ከማይታወቅ ሰው ስትገዙ ካለማችሁ ማለት ነው። ሌላው በህልማችሁ ለሞተ ሰው በቆሎ ስትሰጡ ካለማችሁ ደግሞ በህይወት የሌለ ሰው ነው ለእሱ በቆሎ ስትሰጡ ማየት የሞተው ሰው እንደምትናፍቁትና እንደገና እንደው ብታገኙት እንደምትመኙ ወይም ያን የሞተ ሰው በቃ በጣም እንደምትናፍቁት ያመላክታል ማለት ነው። በቆሎ ለሞተ ሰው ከሰጣችሁ የሟችን ትናፍቃላችሁ ማለት ነው። እሺ ባለትዳር ሴት በቆሎ በህልም ስታይ ማለት ነው፣ ለረጅም ጊዜ የምትመኘውን ታላቅ ነገር ልታሳካ መሆኑን ያመላክታል ለባለትዳር ሴት። እንዲሁም አንዲት ሚስት ወይም ደግሞ ባለትዳር ሴት ሚስት ማለት ነው፣ ባለትዳር ሴት ማለት ነው ራሷን በቆሎ ስትገዛ ካየች ይህ ማለት ቤቷን ወደ ተሻለና ምቹ ቦታ ትለውጠዋለች ማለት ነው። ባለት ዳር ሴት በቆሎ ስትገዛ ካየች ቤቷን በቃ በአሪፉ በጥሩ ሁኔታ ታሻሽለዋለች፣ ኑሯን ታመቻቻለች፣ ኑሮዋን ታስተካክላለች ማለት ነው። እንዲሁም ደግሞ አንድ ህልማላሜ ይቹ ባለት ዳር ሴት ናት፣ ራሷን ከእርሻ በቆሎ ከእርሻ ማሳ ላይ ስትወስድ ካየች፣ አንድ ባለትዳር ሴት በቆሎ ከበቆሎ ማሳ ላይ በቆሎ ስትወስድ ካየች ይህ የሚያሳየው ባሏ በሚመጣው ጊዜ ውስጥ የገንዘብ ብልጽግና እንደሚያገኝና ህይወታቸውን በሙላ እንደሚሻሻል ህይወታቸው እንደሚሻሻል ያመላክታል ማለት ነው። ሂዳ እሷ ከበቆሎ ማሳ ላይ በቆሎ ስትወስድ ባለትዳር ሴት ካለመች፣ ይሄ ማለት ባሏ ሰፊ ሲሳይ ያገኛል ማለት ነው ባጭሩ። እሺ፣ ሌላው ደግሞ አንድ ህልም አላሚ አንዲት ህልም አላሚ ማለት ነው። በህልም በቆሎ ነፍሰ ጡር ሴት ለነፍሰ ጡር ሴት በህልሟ በቆሎ ከተመለከተች ልጇ ከበሽታ ነፃ እንደሚሆን የሚያሳይ ምልክት ነው። ልጇ ጤናማ እንደሚሆን ማለት ነው። እንዲሁም በህልም ራሷን በቆሎ ስትበላ ነፍሰ ጡር ሴት ከተመለከተች ይህ የሚያመላክተው መንታ ልጆችን እንደምትወልድ ያመላክታል። በተለይ ቀሪውን ደግሞ ፈጣሪ ያውቃል። ነፍሰ ጡር ሴት ሆና በእውነታው በህልማ በቆሎ ስትበላ ከተመለከተች ምናልባት እርግዝናው መንታ ሊሆን ይችላል። ያው አዋቂው ፈጣሪ ነው እንደ ህልሙ ፍቺ ማለት ነው። በቆሎ በህልም ለህልም አላሚዋ ልትወልድ መሆኑን ያመላክታል። በቆሎን ከተመለከተች ልትወልድ መሆኑን ስለሚያምቅ ውላዷ እየቀረበ ስለሆነ ለሱ ዝግጁ መሆን እንዳለባት የሚነግራት ነው ማለት ነው። ለምሳሌ አንዳንድ ነፍሰ ጡር ገና ለኝ እያሉ መንገድ ለመንገድ ገበያ ለገበያ ይዞራሉ ማለት ነው። ቀናቸው ደርሶ ግን ለምሳሌ በዛን ሰዓት በቆሎ ስትበላ ካየች የመውለጃ ሰዓት እየቀረበ ስለሆነ ለዛ ዝግጅት እንድታረግ የሚነግራት ህልም ነው ማለት ነው። እሺ፣ አንዲት ሴት ነፍሰ ጡር ሴት በቆሎ እየገዛች እንደሆነ በህልም ካየች ይህ የሚያሳየው ለአወላለዷ እየተዘጋጀች እንደሆነና ልጆቿንም ወይም ደግሞ ልጇን ለመቀበል በጣም ጥሩ ዝግጅት እያለገች እንደሆነ ይገልጻል። ለነፍሰ ጡር ሴት ማለት ነው። በቆሎ በህልም ውስጥ በቅርብ ጊዜ ውስጥ ወደ እርሷ የሚመጡትን መልካም ነገሮች ሁላ ይገልጻል። እናም ደግሞ ደስተኛ እንድትሆን ያደርጋታል። ለነፍሰ ጡር ሴት ማለት ነው። አንዲት ነፍሰ ጡር ሴት ነጭ በቆሎ በህልም ውስጥ ስትመለከት ይህ በቅርብ ጊዜ ውስጥ የሚመጡትን መልካም ነገሮችና ጥቅሞችን ያመላክታል። ነጩን ቢጫ በቆሎ አለ፣ ነጭ በቆሎ አለ። ነጭ በቆሎን በህልም ውስጥ የሚያይ ማንኛውም ሰው ይህ ማለት ህይወቱን የበለጠ የቅንጦትና ምቹ እንዲሆን የሚያደርገውን ለውጥ ይመጣል ወደ ህይወቱ ወይም ይለወጣል ማለት ነው። ነጭ በቆሎ ማየት እንደው የበለጠ ቅንጦት ህይወታችሁን እንደው ቅንጥት ብላችሁ እንድትኖሩ የሚያደርግ ለውጥ ወደ ህይወታችሁ ይመጣል ማለት ነው። እሺ ሌላው ነጭ የበቆሎ መስክን የነጭ በቆሎ መስክ ወይም እርሻ ቦታ እርሻ ሆኖ ግን ነጭ በቆሎ ብቻ የበቀለበት ወይም ደግሞ ነጭ ብቻ ሆኖ የእሱ ማሳ ወይም መስክ ከተመለከታችሁ ህልማላሚ የሚኖረውን ደህንነትና ምቾት ይገልጻል ማለት ነው። አንድ ህልማላሚ ባሏ ነጭ በቆሎ እንደሚሰጣት ካየች፣ ይህ ሁልጊዜ ከእሱ የምታገኘውን ድጋፍና እርዳታ እንክብካቤ ይገልጻል ማለት ነው። እሺ አንዲት ህልም አላሚ እዚህ ጋር ልብ ብላችሁ አዳምጡ። ማናቸውም ህልም አላሚዎች በህልማችሁ ጎረቤታችሁ እየተበላሸ ነጭ በቆሎ ስሰጣችሁ ካያችሁ ይህ ማለት ይቺ ሴትዮ ጎረቤታችሁ በእናንተ ላይ ጉዳት እንዳላትና ሁሉም በረከቶች ከህይወታችሁ እንዲጠፋ እንደምትመኝ የሚያመላክት ፍቺ ነው ማለት ነው። ጎረቤታችሁ ወይም የማታውቋት ሴት ወይም የምታውቋት ሴት በቃ ቅርብ ናችሁ፣ ለእናንተ ቅርብ የሆነ ሴት በህልማችሁ የተበላሸ በቆሎ ከሰጠቻችሁ ይሄ ማለት ለእናንተ በረከት እንዲጠፋ፣ ጥሩ ነገር እንዳይገጥማችሁ እንደምትመኝ፣ እንደምትፈልግ የሚገልጽ ነው ማለት ነው። አንድ ሴት ልጅ የተበላሸ ነጭ በቆሎ ስትበላ ካየች ደግሞ ይህ ልጇ የነፍሰ ጡር ሴቱና ለምሳሌ ወይም ባለትዳር ወይም የተፈታችሁና ብቻ ማናችሁም ልጅ ያላችሁ ከሆናችሁ በህልማችሁ በቆሎ ስትበሉ የተበላሸ ነጭ በቆሎ የተበላሸ ነው ያልኩት የተበላሸ ነጭ በቆሎ ስትበሉ ካያችሁ ለልጃችሁ እንክብካቤና ድጋፍ እንደማታደርጉና ይህን ህልም ካያችሁ ቶሎ ብላችሁ ልጃችሁ ምን እንደሚያስፈልጋት ትኩረት እንድትሰጡ ልጃችሁን እንድትረዷቸው ወንድም ሆነ ሴት እንድትንከባከቧቸው የሚናገር ህልም ነው ማለት ነው። ማንኛውም እናት የሆነ ሴት በህልሟ የተበላሸ በቆሎ ስትበላ ከተመለከተች፣ ይሄ ለልጆቿ እንክብካቤ አታደርግም ማለት ነው። ስለዚህ ነገር እንድታደርግ ይነግራታል ህልሙ። ሌላው በህልም የሞተ ሰው ለሞተ ሰው ነጭ በቆሎ ስትሰጡ ማየት በጎ አድራጎት በጎ ማለት ዘካ ለመቶ ሰው በቆሎ ስትሰጡ ነጭ በቆሎ ስትሰጡ ማየት ለሱ ጸሎት ማድረግ እንደምታደርጉ ወይም ደግሞ በእሱ ስም ዘካ ወይም መጽዋት እንደምትሰጡ ያመላክታል ማለት ነው። ለሱ በጎ አድ እንደውም ደግሞ እናንተ በጎ አድራጎት ነገር እንደምታደርጉ ያመላክታል። በተረፈ ሁለተኛው ቪዲዮ ስላለ በበቆሎ ዙሪያ ይሄ እንደተጨማሪ ተጨማሪ እንዲያገዛችሁ ነው። እዛ ጋር ካላገኛችሁት እዚህ ጋር ይሄን እንድታገኙ ብዬ ነው ይሄን የሰራሁት። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደግሞ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ ሼር እያደረጋችሁ አበረታቱ። እኔ ሁልጊዜ ኮመንት ስር እባካችሁ ላይክ እያልኩ ከምናገር እናንተ በራሳችሁ በፍላጎታችሁ ላይክ አድርጎ አይከፈልበትም። የአንድ ሰከንድ ስራናት ላይክ ማድረግ ማለት ነው። ቻው ደህና